ጀምሯል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግሸን ደብረ ከርቤ መስቀለኛዋ ተራራ እግዚአብሔር ይመስገን። እቺ እንደች ዛሬ መስከረም 21 ክብረ በዓልን በዚህ ቦታ ተገኝተን በዓሉን እያከበርን እንገኛለን። ዛሬ ደግሞ ሲወጣ መስከረም 22 ቅዱስ ራይል በጣም ረጅም ሰልፍ ይገኝበታል። ልክ እንግዲህ የድሮ የድሮ የግሸን ድባብ መጥቷል ማለት ነው እና መስቀለኛዋ ስፍራ ደግሞ እንደምታያት፣ መስቀለኛዋ ስፍራ ደግሞ ያው በረከቷን ዛሬ ለሕዝበ ክርስቲያን ለሕዝበ ክርስቲያን በረከትን እያሰጠች ትገኛለች። እንግዲህ ንዑ ከመትር አዩ ዝንተ መንክር የግሸኗን ማርያም በረከት ቀበሉ ዘንድ መጣችሁ እንድታዩ ነው። ግሸን እንግዲህ ይህም ቦታ መጥቶ ደጇን የተረገጠ ወንድ ልጅ 40 ቀን ሴት ልጅ 80 ቀን ሆኖ በረከትን አግኝቶ የሚመለስበት ደጅ ነው እና መስቀለኛዋ ስፍራ እንግዲህ ቅዱስ የቅዱስ መስቀሉ ማረፊያ ነው። የቅዱስ ጊዮርጊስ አጽም፣ የቅድስት አናና የቅዱስ ያቄም አጽምም የሚገኝበት በዚሁ ቦታ ነው። እንዲሁም ደግሞ እንግዲህ አንብር መስቀሌ በዲበ መስቀል፣ መስቀሌን በመስቀለኛ ስፍራ አስቀምጥ ባለው አምላካዊ ቃል መሰረት ቅዱስ ራይል ዛሬም ቅዱስ ራይል ይከብራል። እያዞረ ማለት ነው። ሶስት ጊዜ ታችኛውን ምድር አዙሮ መጨረሻ ላይ ቦታውን መስቀለኛ ስፍራ ላይ እንዲቀመጥ ተደርጓል ማለት ነውና መስቀለኛ ስፍራ ብዙ ጊዜ ሲፈለግ ረጅም ጉዞ ሲፈለግ ከተቆየ በኋላ ይች መስቀለኛ ስፍራ የትናት ብለው አጼ ዳዊት ነበር መጀመሪያ። ከዛ በኋላ አጼ ዘራ ያዕቆብ ናቸው። እንግዲህ ይችን መስቀለኛ ስፍራ እንዲያገኙ በህልማቸው ቅዱስ ራይል ከገለጠላቸው በኋላ ይችን ቦታ ቅዱስ ራይል እንግዲህ ደመ ክርስቶስን ተቀብሎ ነው ባለማት ላይ ሲረጭ ያው ደሙ የደመ ክርስቶስ የነጠበት ቦታ ቤተክርስቲያን ይታነጻል። እቺን ቦታ ግሸ እንደብረ ከርቤ ግን አሁን ለሰውነታችን ሳሞና እንደምንፈልግ ሁሉ ይች ቦታ የኃጢአት ማጠቢያ ቦታ ስለሆነች በደመ ክርስቶስ ልክ ገበሬ አውድማውን እንደሚለቀልቅ ለቅልቋታል ማለት ነው እና ስለዚህ እንግዲህ ይችን ቦታ መጣችሁ እንድትሳለሙ ነው። የታደለ የተፈቀደለት፣ የግሸኗ ማርያም የጠራችው ወደዚህ ቦታ መጣው እንግዲህ በረከት እየተቀበሉ ይገኛሉ ማለት ነው እና ኖ ከመ ትርአዩ ዘንተ መንክር ይላል መጽሐፍ ይህን ድንቅ ስራ እግዚአብሔር በሀገራችን በኢትዮጵያ የሚሰራውን በተለይ ደግሞ በግሸን ደብረከርቤ ከርቤ ያለው እግዚአብሔርን የበረከት ስፍራ መጣችሁ እንድታዩ ነው ያው ህዝብ ማለት ነው እንግዲህ በግሸኗን ማርያም በረከት ለመቀበል ከቃል ኪዳኑ ተሳታፊ ለመሆን የአርባ ልጅ የአርባ ቀን ልጅ ህፃን እንዲሁም የሰማንያ ልጅ ሴት ልጅ ደግሞ ህፃን ሆኖ በረከት የሚቀበሉበት የሚያገኙበት ልዩ ስፍራ መጠን ተሳልመው እየተመለሱ ይገኛሉ። ግሸን ወይ መግቢያሽ አንድ ነው፣ ለመንግስተ ሰማይ ምሳሌ ሆኑ። ግሸን ደግሞ ከሌላው ለየት የሚያደርጋት ልክ እንደምታየው ጠባብ ደጅ ናት። በሰልፍ ነው የሚገባበት፣ በሰልፍ ነው የሚወጣበት። መግቢያዋ ልክ የመንግስተ ሰማያት ወደ ብርሃን ወደ ህይወት የሚወስደው መንገድ ጠባብ ነው፣ ጥቂቶች ወደዛ ይሄዳሉ ይላል መጽሐፍ እና ጥቂቶች የሚገቡባት የተመረጡት የሚገቡባት፣ የግሸን ደብረ ከርቤ በበሯ አንዲት ናት፣ ጠባብ ናት። እንግዲህ መጣችሁ እንድትሳለሙ በረከት እንድታገኙ ነው። ይቆየን። መስቀሉን አስገባ ነው ይቀ አብረ ከመስቀሉ ጋር ቁጭ ብለ አስገባኝ ቁጭ ብለ ወይም ፎቶ አድርገው አቁ አቁማው እሱን ጨርሶ ነው እሱን ጨርሶ ነው። ይቅርታ።